ጤና ይስጥልኝ። የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ። ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። አገዛዙ ዘመቻ ማዕበል በሚል የከፈተው ጥቃት ተከትሎ በአማራ ክልል ተከታታይ ቀናት ከባድ ውጊያ በመካሄድ ላይ እንደሚገኝ ታውቋል። የሰሞኑ ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበትም ሆኗል። የፋኖ አመራሩ አስረስ ማረ ዳምጤ ተአምር በሚመስለው የመልሶ ማጥቃት ኦፕሬሽን በተሰላ መንገድ የአገዛዙ ሰራዊት አመራር ላይ ሰርጀሪ ሰርቷል ሲልም የፋኖን የመልሶ ማጥቃት ላይ መሆኑን አስታውቋል። በዝርዝር እናያለን። የኤርትራ የሻእቢያ አገዛዝ ብልጽግና ፓርቲ በሀገር ውስጥ ችግሮች ውስጥ በመዘፈቁ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በወንጀል ለማጥፋት እየሞከረ ነው ሲል ከሰሰ ኤርትራ በዓለም ካርታ ላይ ከሰፈረው እና በድንበር ኮሚሽን ከተረጋገጠላት መሬት ውጭ የወረችው የኢትዮጵያ መሬት የለም በማለት ባወጣው መግለጫ አስታውቋል። በዚህም ላይ ተጨማሪ ይዘናል። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሞ ወረዳ የመረጋጋት ተስፋ አሳይቶ የቆየ ቢሆንም አሁን ላይ የአካባቢ የጸጥታ ችግር ዳግም አገርሽቷል ተብሏል። ባለፈው ሳምንት ማክሰኞ ሰኔ 17 ቀን 2017 ዓም ከጊዳ ወደ ጉትንና ነቀምት የሚጓዘውን የህዝብ ትራንስፖርት ተሽከርካሪም አጅበው በሚሄዱ የመንግስት ጸጥታ ኃይሎች ላይ ታጣቂዎች በወሰዱት እርምጃ ሰባት የመንግስት ወታደሮች መገደላቸውም ተሰምቷል። በዝርዝር እናያለን። አምነስቲ ኢንተርናሽናል በባህር ዳር በስር ላይ የሚገኘው የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታና እንዲፈታ ጠየቀ። ዶክተር ዳንኤል መታሰሩ የተሰማው ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች ጥያቄን በፖለቲካ የነጋዴዎች ተጠልፏና ጉዳዩ ከእንግዲህ በእጃችሁ አይደለም በማለት ካስጠነቀቁና ካስፈራሩ በኋላ ነው። የመንግስት ገቢን በከፍተኛ ደረጃ ማሳደግ የሞት ሽረት ጉዳይ ነው ሲል የገንዘብ ሚኒስቴሩ ተናገሩም። የአገዛዙ የገንዘብ ሚኒስትር አህመድ ሽዴ መንግስት በሚቀጥለው ጊዜ በታሪፍ ማሻሻያ ስም የሚያገኘውን የገቢ መጠን በተመሳሳይ ሁኔታ ከፍ ያደርጋል ማለት አገዛዙ ከህዝቡ ተጨማሪ ግብርናም ታክስ ለመሰብሰብ እንዳስበ ይፋ አድርገዋል። እስራኤል በጋዛ የተኩስ አቁም ለማድረግ መስማማቷን ትራምፕ ይፋ አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በ60 ቀናት ውስጥ የተኩስ አቁም ሁኔታዎችን በጋዛ ላይ ለመፈጸም ተስማምታለች ብለዋል። ተመልካቾቻችን አብራችሁ ትቆዩ፣ እነዚህና ሌሎች ይሰማላችሁ። ወደ ዝርዝሩ አልፋለሁ። መልካም ቆይታ ይሁንላችሁ። አገዛዙ ዘመቻ ማዕበል በሚል የከፈተው ጥቃት ተከትሎ በአማራ ክልል ለተከታታይ ቀናት ከባድ ውጊያ በመካሄድ ላይ እንደሚገኝ ታውቋል። የሰሞኑ ከባድ ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት የተመዘገበበት ሆኗል። የፋኖ አመራሩ አስረስ ማረ ዳምጤ ታምር በሚመስለው የመልሶ ማጥቃት ኦፕሬሽን በተሰላ መንገድ የአገዛዙ ሰራዊት አመራሩ ላይ ሰርጀሪ ተሰርተዋል ሲሉ ነው ፋኖ የመልሶ ማጥቃት ላይ መሆኑን ያስታወቁትም እስከ ሰኔ 30 2017 ዓ ም ድረስ የፋኖ አመራሮችን ገድላለሁ፣ የማሰልጠኛ ማዕከላትን አወድማለሁ፣ የሎጂስቲክስ ምንጩን አድርቃለሁ የሚል ግብ ይዞም ዘመቻ ማዕበል በሚል አገዛዙ የከፈተውን የማጥቃት ውጊያ ተከትሎ አማራ ክልል በተለይም በጎጃም፣ ሰሜን ወሎ፣ ማዕከላዊና ደቡብ ጎንደር ዞኖች ሰፊ ቀጠና የሸፍነው ውጊያ ተባብሶ መቀጠሉ ታውቋል። የአገዛዙ ጦር ከሰኔ 22/2017 ዓ ም ጀምሮ ከፍተኛ ቁጥር ያለው ሰራዊት አሰማርቶ ጥቃት የከፈተበት ጎጃም ቀጠና የፋኖ ኃይሎች የአገዛዙ የማጥቃት ውጊያ ቀልብሰው ወደ መልሶ ማጥቃት መሸጋገራቸውን ይፋ አድርገዋል። የፋኖ አመራሩ አስረስ ማረ ዳምጤ ተአምር በሚመስለው የመልሶ ማጥቃት ኦፕሬሽን በተሰላ መንገድ የአረመኔውን ሰራዊት አመራር ላይ ምርጥ ሰርጀሪ ሰርቷል የፋኑ የፋኖ መልሶ ማጥቃት ላይ መሆኑን አስታውቋል አስረስ ማረ። በጎጃም ማቻከል ወረዳ ላይ ብቻ ሁለት ሻለቃ መሪዎች በእጅ የተያዙ ሲሆን ኮማንደር በላይ ነህ የተባለ የአድማ ብተና አዛዥም ከና አጃቢዎቹ ተገድሏል ብሏል። በተመሳሳይ ፈለገ ብርሃን ከተማ ላይ አገዛዙ የምተማመንበት የቃኝ መሐንዲስ መሪ የሆነ መቶ አለቃ ካሳይን ጨምሮ በርካታ ወታደራዊ አመራሮች መገደላቸውን አስታውቋል። በሰሜን ጎጃም ዞን ይልማና ሪንሳ አዴት ከተማ ዙሪያም በተመሳሳይ ሁለት የአገዛዙ ሻለቃ መሪዎች ሲ ሲገደሉ፣ በአጠቃላይ ለአምስት ተከታታይ ቀናት በተካሄደው ውጊያም ከአስር በላይ የአገዛዙ ሰራዊት መስመራዊ መኮንኖች ከጥቅም ውጭ ተደርገዋል ሲለው አስረስ ማረ ዳምጤ አስታወቀው። አገዛዙ በመከላከያ ሰራዊት ተስፋ ቆርጥ ይመስላል ያለው አስረስ ማረ ዳምጤ ሆኖም የአገዛዙ ሰዎች ለአማራ ሕዝብ እልቂት ደንታቢስ ከመሆናቸው የተነሳ ጨርሰው እስኪወገዱ ድረስ ከዚህ የከፋ ኖር መፈጸማቸው አይቀርም ሲል አስታውቋል። አገዛዙ ከነፍስ ወከፍ መሳሪያ እስከ ሮኬት ዙ 23 እስከ ጀትና ድሮን ታጥቆ ያልቻለውም ፋኖ ምስኪን አርሶ አደሮችን ከልጆቻቸው ጋር ለማዋጋት ያደርገውና የሚያደርገውን ጥረት በጥበብ እናከሽፋለን ሲልም ነው የፋኖ አመራሩ ጨምሮ ያስታወቀው። በጎጃም ቀጠና ደጋ ዳሞት፣ ማቻክል፣ ጎንጅ ቆለላ፣ ይልማና ዴንሳ እንዲሁም ሌሎች በርካታ አካባቢዎች ውጊያ መቀጠሉም ታውቋል። በይልማና ዴንሳ እንዲሁም አዴቱ ዙሪያ በሚገኙ አዴት ሃና አዴት ባህታና ሮብ ገበያ ለተከታ ሰዓታት በተደረገ ውጊያ አመራሮች ጨምሮ ከመቶ በላይ የአገዛዝ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የአካባቢ የመረጃ ምንጮች የነገሩ። በተመሳሳይ በጎንደር ቀጠና ደራና ጣቁሳ ወረዳ በሚገኙ የተለያዩ አካባቢዎች ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። በዚህም በደራ ሽሜ ማርያምና በጣቁሳ አሲን አካባቢ በተደረገ ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዝግቧል ነው የተባለው። በተያያዘም በሰሜን ሸዋ ዞን ጣርማብር ወረዳ ጣርማብር ዋሻ አካባቢ በተደረገ ከባድ ውጊያ ያግዛዝ ጦር ካምፕ ከማጥቃት በተጨማሪ ከሀምሳ በላይ የአገዛዙ ወታደሮች ላይ ጉዳት አርሷል ሲሉም የፋኖ የመረጃ ምንጮች አስታውቀዋል። በሌላ በኩል የፋኖ ኃይሎች ኮማንዶ ሰልጣኞችን ባስመረቁት ተመሳሳይ ዕለት የአማራ ክልል የአገዛዝ ምክትል ርዕሰ መስተዳድር አብዱ ሁሴን በደቡብ ወሎ ተገኝተው የሚኒሻ አባላትን አስመርቀዋል። የብልጽግና አመራሩ አቶ አብዱ ሁሴን የገጠመን የሰላም ችግር የውጭ ታሪካዊ ጠላቶች ሴራ፣ በሀገር ውስጥ በባንዳ ተላላኪነት ስልጣን በኃይል የመያዝ የፖለቲካ ጉዳይ ነው ሲሉም ተደምጠዋል። አመራሩ አቶ አብዱ አካባቢያችሁን ለመጠበቅ በቁርጠኝነት ለመስራት ዝግጁ ሆኖ ሲሉ ለተመራቂ የሚኒሻ አባላት መመሪያ ማስተላልፋቸውም ተሰምቷል። የፋኖ አመራሮች በበኩላቸው በተደጋጋሚ በሰጡት ማሳሰቢያና ጥሪ ሚኒሻዎች ከፋኖ ጋር የሚዋጉበት ምክንያት ስሌላቸው አገዛዙ መከላከያ በከባድ መሳሪያ ተዋግቶ እንዳልቻለ መግለጽ የሚኒሽ አባላት ከአገዛዙ ተልእኮ ታቅበውም ወደ መደበኛ ስራቸው እንዲመለሱ ጥሪ አቅርበዋል። የሻእቢያ አገዛዝ ብልጽግና ፓርቲ በአገር ውስጥ ችግሮች ውስጥ በመዘፈቁ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በወንጀላ ለማጥፋት እየሞከረ ነው ሲል ከሰሰ። ኤርትራ በዓለም ካርታ ላይ ከሰፈረውና በድንበር ኮሚሽን ከተረጋገጠላት መሬት ውጭ የወረችው የኢትዮጵያ መሬት የለም ነው ያለው የኤርትራ ውጭ ጉዳይ ሚኒስትር ትላንት ባወጣው መግለጫ የኢትዮጵያ ብልጽግና ፓርቲ በሀገር ውስጥ ችግሮች ውስጥ በመዘፈቁ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በውንጅላል ማጥፋት እየሞከረ ነው ሲል ከሷል። ሚኒስቴሩ በአጠቃላይ ብልጽግና ፓርቲ ለተባበሩት መንግስታት ድርጅት ተመድ ጨምሮ ለተለያዩ ዓለም አቀፍ ተቋማት ኤርትራን የሚሆኑ ጁል ደብዳቤዎችን እየላከ መሆኑን አረጋግጫለሁ ብሏል። ይህ ስልት አዲስ አይደለም፣ ከዚህ በፊትም የሚያውቀው የኢትዮጵያ ግዛት ስልት ነው ይላን ታዲያ፣ የኤርትራ መንግስት የኤርትራ ውጭ ጉዳይ ሚኒስቴር ይህን መሰል ስልት አዲስ ክስተት አለመሆኑን አስታውሷል። ቀደም ሲል በኢትዮ የኢትዮጵያና ኤርትራ ጦርነት ወቅት የነበሩ የኢትዮጵያ ጦር አዛዦችም ተመሳሳይ ስልት መጠቀማቸውን በመጥቀስ ይህ የውስጥ ችግር ለመሸፈን ሲሞከር የሚታይ የተለመደ አካሄድ ነው ማለት የአብይ አህመድን አካሄድ አጣጥሏል። የሉዓላዊነት ጥያቄና ዝምታችን ከግምት ማስገባት ነበረበት የሚለው የኤርትራ መንግስት መግለጫ አሁን ላይ የብልጽግና መንግስት ግንን እየተሳተ ነው ብሏል። ያ በመግለጫው ላይ ባለፉት ሁለት ዓመታት ብልጽግና ፓርቲ በፈቃደኝነትም ሆነ በግዴታ የባህር በር ስለማግኘት ሲናገር መቆየቱ እናውቃለን። ሚኒስቴሩ እነዚህ ንግግሮች የኤርትራ ሉዓላዊነት የሚዳፈሩና ስድብና ዛቻ የተቀላቀልባቸው ቢሆኑም ዝምታ መምረጣችን ሁሉም ያውቃል ማለት ኤርትራ ለንግሮቹ ምላሽ ባለመስጠቷ ላይ አጽንኦት ሰጥቷል። ጨምሮም የኤርትራ የውጭ ጉዳይ ሚኒስቴር ከታሪክ እንደምንረዳው የኢትዮጵያ መንግስታት ውስጣዊ ችግሮቻቸው ፍትሃዊ በሆነ መንገድ ከመፍታት ይልቅ ኤርትራ ለመወንጀል ይሞክራሉ በማለት ኤርትራ በዓለም ካርታ ላይ ከሰፈረው እና በድንበር ኮሚሽን ከተረጋገጠላት መሬት ውጭም የወረች ቦታ እንደሌለ አስረድቷል። የብልጽግና መንግስት በቅርብ ጊዜያት ውስጥ ኤርትራ ድንበራችን፣ ወራለች መሬታችን ይዛለች በግዛታችን ውስጥም ታጣቂዎችን እያሰለጠነች ነው፣ በዚህ ክረምትም ከህወሓት ኃይሎች ጋር በሞልት ልትወረድ ነው ማለት ክስ ማሰማቱ ይታወቃል። ነገር ግን የፕሪቶሪያው ስምምነት ስላልተፈጸመለት ነው ይህን እያደርግ ያለው ነው የሚለው የኤርትራ መንግስት የኢሳያስ አፈወርቂ አስተዳደር በመግለጫው ከፕሪቶሪያ ስምምነት በኋላ ኤርትራ በሰሜናዊ ኢትዮጵያ የተፈጠረውን ሰላም ለማደፍረስ እየጣረች ስለመሆኑም የሚወራው ፍጹም ውሸት ነው ያለ ሲሆን፣ ኤርትራ ጣልቃ ገብነትን የምትቃወምና ሁሉም አካላት ዘላቂ መፍትሄ እንዲያመጡ የምታምን መሆኗ ይታወቃል ይላል። በተለይም ደግሞ የኤርትራ የውጭ ጉዳይ ሚኒስቴር ኢትዮጵያ የውስጥ ችግሯን ከመደበቅ ይልቅ ጉዳዩን ከቁጥጥር ውጭ ከመውጣቱ በፊት ሰላምና ትብብር ማምጣት እንደሚገባት ተማሳስቧት ሁን ትልቁ ድል በጦርነት ከማሸነፍ ይልቅ ሰላም መፍጠር ነው ማለት መልእክቱ ላይ አስፍሯል። የኢትዮጵያ አገዛዝና የኤርትራ አገዛዝ ከቅርብ ጊዜያት ወዲህ የፈጠሩት ውጥረት እየሰፋ መምጣት በአካባቢው አዲስ ጦርነት ለማገርሸት ከፍተኛ እድል አለው በሚል ዓለም አቀፍ ተቋማት ጭምር ማሳሰባቸውን ቀጥለዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ የመረጋጋት ተስፋ አሳይቶ የቆየው የአካባቢው የጸጥታ ዳግም ስጋት እየወለደ ነው አሉ። ነዋሪዎችም ባለፈው ሳምንት ማክሰኞ ሰኔ 17 ቀን 2017 ዓ ም ከጊዳ ወደ ጉትን እንዲሁም ነቀምት የሚጓጓዝ የህዝብ ትራንስፖርት ተሽከርካሪ አጅቦ በሚሄዱ የመንግስት ጸጥታ ኃይሎች ላይ ታጣቂዎች በወሰዱት የደፈጣ ጥቃት ሰባቱ መገደላቸውም ተሰምቷል። በአካባቢው ላይ የሚኖሩ ሰዎች በሰጡት አስተያየት ታዲያ የወረዳው ነዋሪዎች በአባይ ሸለቆና ኦሮሚያና አማራ ክልል በምታዋስ ነው በዚች ወረዳ የታጠቋ አቃላት ስጋት ናቸው ብለዋል። አንገብጋቢ በሆነው በዚህ የአዝመራ ወቅት በጸጥታ ችግር ምክንያት ገበሬዎች ይንድያ እንዳይፈናቀሉ ሲሉ ነው ነዋሪዎቹ መንግስት ላይ አሁን ችግር አለ ያሉትም ለደህነታቸው ሲባል አስተያየታቸውን እንጂ ማነታቸውን ከመግለጽ የተቆጠቡ የኪረሙ ወረዳ ኗሪም ኪረሙ ከተማ ላይ በአሁኑ ሰዓት በአካባቢ ወይም ፈጸም ተደጋጋሚ ግድያና ታጣቂ ምህርበተሰቡ ከፍተኛ ስጋትና አለመረጋጋት ውስጥ ገብቷል ብለዋል። ባለፈው ቅዳሜ ሰኔ 21 ቀን 2017 ዓም ጠዋት ከጊዳ ወደዚህ ባለው ኤጀሬ በምትባል ቀበሌ የኦሮሞ ነጻነት ጦር ወታደሮች ከመንግስት ወታደሮች ጋር ተታኩሶ ሶስት ሰዎች ሞተዋል። በዚሁ ኪረሙ ወረዳ ቆቆሬ በምትባል ቀበሌ አንድ ሚኒሻ ተገድሎ ስጋት አለ ሲሉ የጸጥታውን የሚያደፈርሱ ያላቸውን ጉዳዮች ይጠቃቅሳሉ። ስሬ ዶሮ በተባለችው የኪረሙ ወረዳ ከተማ ላይም ገደፎ ቦንጋሴ የተባሉ የቀበሌው ባለስልጣን በታጣቂዎች ተገድለዋል። መሳሪያቸውም ተወስደዋል ያሉት አስተያየት ሰጪም በሳምንት ግድያ ሳይሰማ አይታለፍም ሲሉ በአካባቢያውን ላይ ከፍተኛ አደጋ አንዣቧል ብለዋል። በተመሳሳይ ባለፈው ሳምንት ማክሰኞ ሰኔ 17 ቀን 2017 ዓ ም ከጌዳና ወደ ጉትና ነቀምት የሚጓጓዝ የህዝብ ትራንስፖርት ተሽከርካሪን አጅቦ በሚሄዱ የመንግስት ጸጥታ ኃይሎች ላይ ታጣቂዎች በወሰዱት የደፈጣ ጥቃት ሰባት ሰዎች ወዲያውኑ መሞታቸውንም ገልጸዋል። ኪረሙ ከምተማና አካባቢው ላይ ካሉት አንድ ሁለት ሶስት ቀበሌዎች በስተቀርሁ በሌሎቹ የወረዳዎች የጸጥታ ስጋቱ ይነስም ይብዛም አለ የሚሉት አስተያየት ሰጪዎቹም ኗሪዎቹ ከጸጥታ ስጋቱ የተነሳ አንዳንድ ቀበሌዎች መፈናቀል ጀምረዋል፣ ብለዋል አስተያየት ሰጪዎች ጨምሮ አካባቢ ላይ በሚገኙ ታጣቂዎች የተነሳ የጸጥታ ችግር ዳግም በማገርሸቱ አርሶ አደሮች በስፋት እየተፈናቀሉ ናቸው ባይ ናቸው። ወደ በረሃ አቅራቢያ ባሉ ቀበሌዎች በፊትም ቢሆን አርሶ አደሮቹ ብዙም አልገቡም ነበር። የገባውም ተመልሶ እየተፈናቀለ ነው ብለዋል። ሌላም የአካባቢ ነዋሪዎች በአስተያየታቸው በኪረሙ አካባቢ ከፍተኛ ስጋት አለ ሲሉ ወቅታዊ ያሉትን ያልተረጋጋ የአካባቢውን የጸጥታና የነዋሪዎች ስጋት ለዶችበሌ ተናግረዋል። ስለ ነዋሪዎቹ ስጋትና ስለተሰነዘረው ስለተባለው የታጣቂዎች ጥቃት አስተያየታቸው እንዲሰጡ ለኪረሙ ወረዳ ዋና አስተዳዳሪ አቶ ብርሃኑ ፍቃዱ ስልክ ቢደወላቸው መንገድ ላይ ነኝ ሲሉ ምላሽ ሳይሰጡ ቀርተዋል። ማለት የተዘገበው ዶችበሌ ነው። አምንስቲ በባህር ዳር በእስር ላይ የሚገኙ የጤና ባለሙያ ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታ እንዲፈቱ ጠየቀም። ባለፈው ሳምንት ሰኔ 18 ቀን 2017 ዓም ቀጥር ላይ በአማራ ክልል መዲና ባህር ዳር ከተማ በጸጥታ ኃይሎች ቁጥጥር ስር የዋሉትና የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ የነበሩት ዶክተር ዳንኤል ፈንታን እንዲፈቱ ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ጠይቋል። አምነስቲ ኢንተርናሽናል የአማራ ክልል ፖሊስ ኮሚሽን በባህር ዳር ከተማ ቁጥጥር ስር አውሎ ለእስር የዳረጋቸውን ዶክተር ዳንኤል ፈንታን ያለምንም ቅድመ ሁኔታ በአፋጣኝ ሊፈታቸው ይገባል ሲል ትላንት ሰኔ 23 ቀን 2017 ዓም በወጣው መግለጫ ጠይቋል። የዶክተር ዳንኤል ፈንታ የዘፈቀደ እስር አሳስቦኛል ያለው አምኒስቲ እስሩ የኢትዮጵያ መንግስት ባለስልጣናት ለህግ የበላይነት ተገዥ ባለመሆን የግለሰቦችን ሀሳብን በነፃነት የመግለጽ በነፃነት የመሰብሰብ መብትን ባለማክበር በተደጋጋሚ ህግ እንደሚጥሱ ማሳያ ነው ሲል ተችተዋል። አምኒስቲ በመግለጫው ታዲያ ለፖለቲካ ጥቅም ሲባል ግለሰቦችን እያሰሩ መክሰስ አሳሳቢ ልማድ ሁኗል ሲል አስጠንቅቋል። እንዲህ ያሉ ድርጊቶች የህግ የበላይነትን ከመሸርሸራቸው ባለፈ በአገር ውስጥ ፈላጭ ቆራጭ የሆኑ አካሄዶች እንዲለመዱ ያደርጋል ሲልም አሳስቧል። የኢትዮጵያ ጤና ባለሙያዎች ንቅናቄ ንቁ ተሳታፊና የባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማዕፀንና ፀንስ ስፔሻሊቲ ሪዚደንት ዶክተር ዳንኤል ፈንታ በአማራ ክልል ባህር ዳር ከተማ በቁጥጥር ስር መዋሉን ምንጮቹ ዋቢ በማድረግ መዘገባችን ይታወሳል። ዶክተር ዳንኤል በቁጥጥር ስር የዋለው ሰኔ 18 ላይ ነበር። ዶክተር ዳንኤል በቁጥጥር ስር ከመዋላቸው የፊት ጠቅላይ ሚኒስትር አብይ አህመድ ጥያቄያችሁ በፖለቲከኞች ተጠልፏል፣ አሁን ላይ ጉዳዩ ከእንግዲህ በእጃችሁ አይደለም በማለት ከጤና ባለሙያዎች ጋር ባደረጉት ውይይት ሲያስፈራሩ ተደምጠው ነበር። ከስራ ማቆም አድማው ጋር በተያያዘው ዶክተር ማሌት ጉሽ እና የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኙ ጨምሮ ባለሙያዎቹ በቁጥጥር ስር ውለው እንደነበር ይታወቃል። ከእስሩ በተጨማሪ የኢትዮጵያ ጤና ባለሙያዎች ላደረጉት ስራ ማቆም አድማ ድጋፉን የገለጸው የኢትዮጵያ ጤና ባለሙያዎች ማህበርን በቅርቡ በአገዛዙ መታገዱ መዘገባችን ይታወሳል። የመንግስት ገቢን በከፍተኛ ደረጃ ማሳደግ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስትሩ ተናገሩ። የብልጽግናው መንግስት በጦርነት ተዘፍቆ ሁሉንም ሀብቶች ወደ ጦርነት እያጋዘ ቢሆንም በአሁኑ ሰዓት ታዲያ መንግስት በአገልግሎት ታሪፍ ማሻያ የሚያገኘውን የገቢ መጠን ጨምሮ በዜጎች ላይ ከፍተኛ ታሪፍ ለመጣልና ለመሰብሰብ አስቧል። ፌዴራል መንግስት የሚሰበስበውን ገቢ በሚቀጥለው ዓመት በከፍተኛ ደረጃ ለማሳደግ ማቀዱን የሞት ሽረት ጉዳይ ነው ሲሉ ነው የገንዘብ ሚኒስትሩ የተናገሩት። አህመድ ሽዴ በኢትዮጵያ ያለው የልማት ፍላጎት ካሁን በኋላ ማሳካት የሚቻለው ገቢን በከፍተኛ ማሳደግ እንደሆነ የገለጹ ሲሆን አዲስ የልማት ጥያቄ ለመፍታት ብለን ከብሔራዊ ባንክ የምንበደርበት ሁኔታ አብቅቷል ሲሉ ተደምጠዋል። የገንዘብ ሚኒስቴሩን ያሉት ትላንት ማክሰኞ ሰኔ 24 2017 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። የትላንትናው መደበኛ ስብሰባ ዋነኛ ትኩረቱን ያደረገው የፌዴራል መንግስት ለ2018 ዓ ም አዘጋጀው በተባለው በጀት ላይ ነው። የፌዴራል መንግስቱ በዚህ ወር መጀመሪያ ላይ ለፓርላማ ያቀረበው የበጀት መጠን 1.93 ትሪሊዮን ብር ሲሆን ከሀገር ውስጥ ምንጮች ለመሰብሰብ ያቀደው ገንዘብ መጠን ደግሞ አንድ ነጥብ ሁለት ሶስት ትሪሊዮን ብር ነው ተብሏል። በቀጣዩ በጀት አመት ከታክስ ይገኛል ተብሎ የሚጠበቀው አንድ ነጥብ አንድ ትሪሊዮን ብር ገቢ ለዘንድሮ በእቅድ ከተያዘው በ200 ቢሊዮን ብር ገቢ ጭማሪ አለው ነው የተባለው። የ2018 በጀትን አስመልክቶ በፓርላማው ላይ ውይይትና ማብራሪያ ያቀረቡት የገንዘብ ሚኒስትሩ አህመድ ሺዴም የፌዴራል መንግስት የሀገር ውስጥ ገቢን በከፍተኛ እርዣ የማሳደግ አላማ አለው ይላሉ። መንግስት በአገልግሎት ታሪፍ ማሻያ የሚያገኘውን የገቢ መጠን በተመሳሳይ ሁኔታ ከፍ የማድረግ እቅድ እንዳለው ተናግረዋል። በአሁኑ ሰዓት በኑሮ ውድነትና በከፍተኛ ታክስና ግብር የተማሩት ኢትዮጵያን በሚቀጥለው ዓመት የበለጠ እንደሚጨምርባቸውን ነው ሚኒስትሩ የተናገሩት። እስራኤል በጋዛ የተኩስ አቁም ለማድረግ መስማማቷን ትራምፕ አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል በስልሳ ቀናት የተኩስ አቁም ሁኔታዎች ላይ ተስማምታለች ብለዋል። ትራምፕ እስራኤል በጋዛ የስልሳ ቀናቱን የተኩስ አቁም ስምምነት ለማጠናቀቅ በአስፈላጊ ሁኔታዎች ላይ ከስምምነት ደርሳለች ያሉ ሲሆን በዚህ ጊዜ ውስጥም ጦርነት ስለሚቆምበት እድል ከሁለቱ ወገኖች እንሰራለን ብለዋል። ኳታርና ግብፅም ሰላም ለማምጣት ጥረዋል በሚል ምስጋናቸውን ችረዋል። ፕሬዚዳንቱ የመጨረሻውን እቅድ እናቀርባለን ያሉ ሲሆን ሁሉም አካላት ለጉዳዩ መሳካት መስራት አለባቸው የሚል አሳስቧን ትራምፕ በተለይም ለመካከለኛው ምስራቅ ደህንነት ሲባል ስምምነቱን ይቀበላል ብለው ሐማስን እንደሚያምኑትም ጭምር ትራምፕ ጨምሮ ተናግረዋል። ምክንያቱ የባሰ እንጂ እየተሻሻለ የሚሄድ ነገር እንደሌለ ሐማስ ግምት ውስጥ ማስገባት አለበት፣ በሚል በማህበራዊ ሚዲያ ላይ ባሰፈሩ ጽፋቸው ጭምር አጽንኦት ሰጥተዋል። በእስራኤልና ኢራን ጦርነት የተሸፈነውን ጋዛ ከትላንቱ ዛሬ ሰቆቃዊ እንደበረታበት ዓለምን እያነጋገረ የቀጠለ ቢሆንም አሁንም ቢሆን የሰላም ተስፋ አለው መባሉን ፕሬዚዳንት ትራምፕ ይፋ አድርገዋል። የተወዳችሁን የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩም ሰናጊዜ